እንደምን ቆያችሁ። በዛሬ ዕለት የምንመለከተው ጃውንዲስ ወይም የጉበት መታመም የሚባለውን ህመም ነው የምንመለከተው። የዚህ ህመም ምክንያቱ ምንድን ነው? ማንን ማን ያጠቃል? ምልክቶቹ ምንድን ናቸው? ህክምናውስ መከላከያ ውስጥ ምንድን ነው የሚለውን የምንመለከተው ዝርዝር እንመለከታለን። ቻናላችን እንደቀድሞ ሁሉ ሰው እንዲያየው እናንተም በጥልቀት እንድታዩት ከመጀመሪያው እስከ መጨረሻ የምታዩን ሰብስክራይብ፣ ሼር እና ላይክ እንድታደርጉ እንጠይቃቸዋለን። ጆንዲስ ወይም ደግሞ የጉበት ታመ የሚባለው በሽታ ይህ ህመም በዘልማድ የውብ በሽታ ተብሎ ይጠራል እና ከሌሎች ህመሞችን በቀላሉ በማየት ብቻ ማለትም ቆዳችን፣ አይናችን ነጩ ክፍል ቢጫ ሲሆን የጉበት ወይም የውብ በሽታ ያዘን እንላለን። በተለያዩ አጋጣሚዎች ወይም ምክንያቶች የቀይ ደም ሴሎች ሌላችን ሲሰባበር በውስጡ የሚገኘው ቢሊሩቢን የተባለ ንጥረ ነገር ካለበት መጠን ሲጨምር ቆዳችንም ሆነ አይናችን ነጭው ክፍል ቢጫ ይሆናል። ይህ ምልክት በራሱ በሽታ ሳይሆን ለመታማማችን ምልክት ነው እንጂ በራሱ አለም። ብዙ ጊዜ ህመም የሚከሰተው ከሁለት ዓመት በታች በሆኑ ህፃናትና በአዋቂዎች ላይ የሚታየው ጆንዲስ በአማርኛ የተለየ ትርጉም ባይኖረውም በህፃናት ላይ የሚያመጣው ምልክቶች አሉ። በህፃናት ላይ የሚታዩ ምልክቶች ምክንያቶች የተለያዩ ናቸው። አንደኛ ፊዚሎጂካል ጆንዲስም ይባላል። ይሄ ህጻናት ሲወለዱ ባልዳበረ የጉበት ስራ የሚመጣ በትክክል ባለመስራቱ የሚመጣ ችግር አንደኛ ይሄ ነው። ሁለተኛው ብሪስት ፊዲንግ ጡት በማጥባት በሚጠባ ጊዜ የሚያመጣ ጆንዲስ ይባላል። በቶሎ መጥባት ያልጀመረ ህፃንም በዚህ ምክንያት ፈሳሽ ሰውነቱ ይቀንሳል። ቶሎ መጥባት ካልጀመረ ይሄም ምንድን ነው የሚሆነው በቀይ ደም ሴሎቻችን ውስጥ ያሉ ቢሊሩቢን መጠን ይቀንሳል ማለት ነው። በትክክል ካልጠባ ይህን ጊዜ ህጻናቱ አይናቸው ቢጫ ይሆናል። ሶስተኛው ብሪስት ሚልክ ጃውንዲስ የሚባለው ነው። በእናት ጡት ውስጥ የሚፈጠሩ አንዳንድ ንጥረ ነገሮች አሉ። በእነሱ የተነሳ ቢሊሩቢን የተባለው ነገር ሲሰባበር አይናቸው ቢጫ ይሆናል። አራተኛው ሄሞላይቲክ ዲዚዝ የሚባላል። ይሄ የእናትና የልጅ ደም አይነት የደም አይነት አለመሳሰል ሲፈጠር በቀጥታ እነዚህ ቀይ ደም ሴሎች ይሰባበራሉ ማለትም በእናቶች ውስጥ ያለው አውቶሚ አንቲቦዲዎች በቀጥታ በልጅ ውስጥ ያሉ ቀይ ደም ሴሎች ስለሚሰባብሩት አደጋ ውስጥ ይፈጠራል፣ ችግር ይፈጠራል ማለት ነው። አምስተኛው ኢንፌክሽን ወይም ሊቨር ዲዞርደር የሚባለው ጉበት መታመም ነው። በኢንፌክሽን ምክንያት ሊሆን ይችላል። በሌላም አይነት አጋጣሚ ህመም ሲፈጠር አይናቸው ቢጫ ይሆናል። ለእነዚህ አገላጭ ምክንያቶች ደግሞ አሉ። ከዚህ በተጨማሪ አንደኛው ቀኑ ሳይደርስ የሚወለድ ህፃን ለዚህ አደጋ የተጠቃ ነው። ሁለተኛ በወሊድ ወቅት ደግሞ ጉበት ሊታመም ይችላል ሊጫር ይችላል ውስጥ ሳይታወቅ ሊጫር ይችላል። ይህም ችግሩን ይመጣል። ሶስተኛው የደም አይነት ቅድም እንደነገርናቸው የደም አይነት ይለያየ። እናቶች ቢ ከሆነ የልጅ ቢ ማይነስ ሲሆን እነዚህ ያለመመሳሰል የሚፈጠር በሰዓት ይሄ ችግር ይፈጠራል። አራተኛው በቤተሰብ ውስጥ የወንዲስ የሚባለው ቀድም ታሪክ ካለ ለዚህ አይነት የተጋለጡ ቤተሰቦች ካሉ ልጅም ሊያገኘው ይችላል ተብሎ ይገመታል። ሁሉንም ሳይሆን የተወሰኑ ፐርሰንት ሊታመሙ ይችላሉ ማለት ነው። አምስተኛው ደካማ አመጋገብ ነው። ቅድም እንዳላችሁ በትክክል ገና እንደተወለደ ጡት ማጥባት ካልጀመረ ልጆች ልጅ አይነት ነገር ይገለጣሉ ማለት ነው። ስሜትና ምልክቶቹ አንደኛ የቆዳና የአይን ቢጫ ይሆናል። ሁለተኛው ይበሳጫሉ። ሶስተኛው በጣም ያለቅሳሉ። በጣም ርር ብለው የሚያለቅሱት፣ አንዳንድ ጊዜ ደግሞ እየጨመረ ሲመጣ ሽንታቸው ይጠቁራል። ወደ ነጭ የሚያደላ አይን ምድር ይኖራቸዋል ማለት ነው። የምርመራ ዘዴዎቹ አንደኛ ትራንስኪዩታነስ ቢሊሩቢን ሜተር የሚባለው ይ የሚመረመርበት መንገድ ነው። ሌላው የደም ምርመራ ቶታል ነው ዳይሬክት ቢሊሩቢን የሚባል አለ። ይሄ ይመረምራል የጉበትን። ደግሞ የለፌቶ ሊቨር ፋንክሽን ቴስት የሚባል አለ፣ የጉበትን በትክክል መስራቱን ለመለየት ይሄን እዚህ ምርመራ አለ። ሌላው ሶስተኛው ኮምፖስ ቴስት የሚባል አለ። የራሳችን ወይም የልጆቹ የመከላከል ስርዓታቸው መልሶ የራሳቸውን ቀይ ደብሴ በሚያጠቃበት ሰዓት የሚፈጠር ነው። ይህንን ሊለይ ይችላል። በዚህ አንቲ ቢሊሩቢን የሚባል ነገር አለ። ይህንን በምርመራ ነው የሚገኘው። ሌላው ህክምናው ነው። ህክምናው ምንድን ነው? ፎቶቴራፒ ነው፣ ብርሃን ነው። አይታችን እንደሆነ ፍሎረሰንት አይነት ረጅም የሆነ መብራት ሰማያዊ የሆነ ብርሃን አለ። ይህንን ልጆችን በማስመጣት ራቆታቸው በማስመጣት እነዚህ ቢሊሩቢን የተባሉ እንትኖችን በመሰባበር ለመቀነስ ይቻላል። እድሜያቸው እስከ ሁለት ሳምንት ያሉ ህጻናት እስከ ሁለት ዓመት ያሉ ህጻናት ከአንደኛው ሳምንት ጀምሮ ሊፈጠር የሚችለው ይሄ በዚህ በፎቶቴራፒ የሚባል ህክምና ይታከማል። ሌላው የዚህ የደም ላይ ተከስተ ከሆነ ውጤቱ አደገኛ ከሆነ ደግሞ ደማቸው እንዲቀይርናል። ይሄ እንዳለ ሙሉ ለሙሉ ያኛው የተበላሸው ደም ወጥቶ ሌላ አዲስ ደም እንዲያደርጉ ትራንስሊሽን ብለድ የሚባል ነገር ይሰጣል። ሶስተኛው ፈሳሽ መስጠት ነው። በተለይ በኢንፊዥን ምግብ መመገብ በትክክል ያስፈልጋል። ፈሳሽን በብዛት መስጠት ያስፈልጋል። መከላከያው እንደተወለዱ ጡትን ማጥባት ግድ ነው። በጣም የተጎዱ ህጻናትን ደግሞ በቂ ክትትል ማድረግ ያስፈልጋል። የእናትና የልጅን ደም መለያየትን ለመከታተል የግድ በዚህ አሁን በአሁኑ ሰዓት ማንኛውም እርጎ ሴት በምርመራ የጤና ጣቢያ ሆስፒታሉ ምርመራ ለሚደረግ ይህን በዚህ ክትትል ማድረግ ያስፈልጋል። ቤተሰቦች ይህን ጥንቃቄ እንድታደርጉ ያስፈልጋል። ይሄ ጆንዲስ የሚባለው ደግሞ ቀደም እንዳልኳቸው በአዋቂዎች ነው። ወጣቶች ላይ ብዙም ጊዜ አይከሰትም። በአዋቂዎች ላይ ነው የሚከሰተው። አንደኛ ህጻናት፣ ሁለተኛው አዋቂዎች ናቸው። እነዚህ ምክንያቶች፣ አንደኛ የጉበት ሄፕታይተስ የሚባል አለ። የጉበት መታመም ወይም ሲሮሲስ፣ የጉበት ጠባሳ መበጀት፣ እነዚህ ለዚህ ለጆንዲስ ምልክት ይሆናሉ፣ መነሻ ይሆናሉ፣ ምክንያቶች ይሆናሉ። ሁለተኛው የሃይሞ ጠጠር ሲኖር የሐሞት መስመር ደግሞ ደግቶ ሲዘጋ ይሄ ጆንዲስ ወደኋላ ሊመለስ ይችላል። ወደ አንጀት መግባት የነበረበት ሐሞት ወደኋላ እንዲመለስ ይሆናል። ሶስተኛው የቆሽት ካንሰር ሲኖር እንደዚህ አይነት ነገር ይፈጠራል። አራተኛው ሄሞላይቲክ ቀይ የደም ሴሎች በሚሰባበሩበት ሰዓት አኔሚያ የደም ማነስ ሊያጋጥም ይችላል። አምስተኛው ከመጠን በላይ አልኮል መጠጣት ለዚህ ያጋልጣል። ስድስተኛው ኢንፌክሽን በተለይ ወባ የመሳሰሉ ነገሮች ጆንዲስን ሊያስከትሉ ይችላሉ። አጋላጭ ምክንያቶቹ ያው ከላይ እንደተገለጽ ነው። የቆየ አልኮል ተጠቃሚ የሆነ ሰው ለዚህ ችግር አለ። የጉበት ህመም ሲኖር ማንኛው አይነት የጉበት ህመም ሲኖር፣ ብታተስ ቢ፣ ብታተስ ኤ፣ ብታተስ እነዚህ የተለያዩ በቫይረስ የሚመጡ የጉበት ህመም ሲኖሮች እነዚህ ሊያጋለጡ ይችላሉ። ሶስተኛው የሐሞት ከረጢቱ ራሱ ሲታመም እንደዚህ አይነት ችግር ይፈጠራል። አራተኛው የጉበት ካንሰር ራሱ ጉበት በካንሰር ሲጠቀም አይናችን ወይም ደግሞ ቆዳችን ቢጫ የመሆን እድሉ ይሰፋል። አምስተኛ በተለያየ ምክንያት የሚወሰዱ ማይነቶች ጉበትን የጉበትን እነዚህ ቅድም ያልናቸውን ነገሮች የሚጎዱ መናይት ስንወሰድ አይናችን ቢጫ ቆዳችን ቢጫ የሆነ ምልክት ይወንዲስ የሚባለው ነገር ያመጣል። ስሜትና ምልክቶቹ በአዋቂ ላይ አንደኛ የቆዳና የአይን ቢጫ ልክ እንደ ህጻናት ሁሉ ይቀይራል፣ ቢጫ ይሆናል። ሽንት ይጠቁራል፣ አይነ ምድር ወደ መንጣት ይሄዳል። ሰውነታችን ያሳካል፣ ከፍተኛ ድካም አለው፣ የሆድመም አለው፣ ክብደት ይቀንሳሉ እና ማቅለሸልሽና ማስታወቅም አለው። ይሄ ስሜትና ምልክቱ ነው። የምርመራ ዘዴዎቹ ልክ እንደ ህጻናት ሁሉ እዚህ ላይ የለት ለየት የሚላለው ለምሳሌ ኢሜጂንግ ወይም አልትራሳውን፣ ሲቲ ምማራ የሚባሉ ምርመራዎች ያስፈልጋሉ። የደም ምርመራው ደግሞ የጉበት ምርመራ ለፈት የሚባሉ ሊቨር ፋንክሽን ቴስት ሙሉ ሙሉ፣ በደም ውስጥ ያለውን ሴሎች መቁጠር፣ ሰውነታቸው ውስጥ ያለውን ቢሊሩቢን መጠን መለየት መቁጠር፣ ይሄ ግድ ያስፈልጋል። ከዚህ ውጭ ደግሞ አስፈላጊ ከሆነ ምናልባት ጉበት ከካንሰር ተጠቅቶ ከሆነ ከተገመጠ ባዮፕሲ ሊወሰድ ይችላል። ላይ ናሙና ወስዶ ምርመራ ያደርግ ይደረግ ይችላል። ህክምናው በቫይረስ የመጣ ከሆነ ለሄፓታይተስ ቢ እና ሄፓታይተስ ሲ የተባሉት ነገሮች ፀረ ቫይረስ ህክምና ቢሰጣቸው ሊቀንስ ይችላል። ሁለተኛው የቀዶ ህክምና አለ። ይሄ ቀዶ ህክምና ምንድን ነው? ለ ሃሙ ጠጠርን ነው ጠጠሩን ማውጣት አለ። እዛ ደግሞ ቱመሪው ካንሰር ካለ ለብቻ የተወሰነ የተጎዳውን አካል ቆርጦ ማውጣት። ለምን ጉበት በተፈጥሮ ሊያደግ ይችላል። ከተቆረጠ በኋላ የቀሪው እንትን እያደገ ሄደው የድሮውን መልክ ሊይዝ ይችላል እና ቀዶ ህክምና በጣም አስፈላጊ ነው። ሶስተኛው የአልኮል ሱሰኛ ከሆኑ ደግሞ ይህንን በማቆም በሽታውን ለመከላከል ያስችላል። የሙናይቲክ ችግሮች ካሉ እነዚህ ቀይ የደም ሴሎች መጎዳት እና መሰባበር ከጥቅም ውጭ መሆን እነዚህን ለመከላከል ወይም ደግሞ ለዚህ የሚሰጥ ህክምና አለ። ይህም ይሰጣል። መከላከያው ምንድነው? ክትባት። በሄፓታይተስ የሚመጡ በሽታዎች ቫይረስ የሚመጡ እንትኖችን ለመከላከል ክትባት ያስፈልጋል። ከመጠን በላይ የሆኑ የአልኮል መጠን ማቆም ያስፈልጋል። ንጹህ ምግብና መጠጥ ያልተበከሉ መጠጥና ምግብን መጠቀም ያስፈልጋል። በየጊዜው ደግሞ ምርመራ ማድረግ፣ ይሄ ሊፈጠር ይችላል ተብሎ ገምቶ። ለምሳሌ ስለጉበት ተምረናል። በየጊዜው ህክምና ማድረግ የሚባሉ ቫይረሶች አሉ። እነዚህ ተያዘናል ተያዝን የሚባሉ በተለያዩ የፈሳሽ አይነቶች፣ በግብረ ሥጋ ግንኙነት የሚመጡ ስለሆነ ይህን ክትትል ክትትል ምርመራ ማድረግ ያስፈልጋል። አምስተኛው የቆዩ ህሞች ካሉ፣ የተቆዩ ህሞች ካሉ እነዚህን መከታተል ለመጠቀም ያስፈልጋል። ይሄ ግድ ነው። በሕፃናትና አዋቂዎች መካከል ያለው ልዩነት አሁን በዝርዝር ብንመለከት፣ አንደኛ ሕፃናት ላይ ምክንያቱ ያልዳበረ ጉበት በሚሰራበት ሰዓት ጡት ያለመጥባት ችግር ሲፈጠር፣ የደም አይነት ከእናትና የልጅ መለያ ሲኖር፣ ይሄ አንደኛው ምልክት ምክንያት ነው። አዋቂዎች ላይ ደግሞ የጉበት ሕመም የሐሞት ስር መተላለፊያው ወደ ጨጓራ ቢጋበት መንገዱ ሲዘጋ፣ ካንሰር ሲታመም፣ እነዚህ ምክንያቶች ናቸው። በሁለቱ ያለነሱ ልዩነት በሚከሰትበት ጊዜ ደግሞ የመጀመሪያ ህፃናት ላይ በተወለዱ የመጀመሪያ ሳምንት ላይ ይከሰታል። እስከ ሁለት ዓመት ድረስ ባለ ጊዜ ውስጥ ይከሰት ይችላል። በአዋቂዎች ላይ ደግሞ ማንኛውም ጊዜ የሚከሰተው፣ ህክምናው የብርሃን ህክምናና እና ደም መቀየር ህፃናት ላይ፣ አዋቂው ላይ ደግሞ እንደ ህመሙ አይነት ነው። በቫይረስ የመጣው በአልኮል መጠጥ የመጣው በምራይዞች ነው። ይሄ እንደ ህመሙ አይነት የሚደረግ ህክምና አለ። መከላከያው እንደተወለደ ህፃን ላይ ከሆነ እንደተወለደ ጡት ማጥባት ነው። የደም አይነት ምርመራ ማድረግ ነው። ይሄ በእርግዝና ወቅት ክትትል ማድረግ ያስፈልጋል። አዋቂ ላይ ግን ክትባትና የአኗኗር ዘይቤ ማስተካከል፣ መጀመሪያ ክትባት ማድረግ አለባቸው። ያንን ለመከላከል በቫይረስ ይመጣው ለመከላከል የአኗኗር ዘይቤን ማስተካከል የሚባለው እንደምን ነው? መጠጥን፣ የተለያዩ ነገሮችን ህክምን ያለ ሐኪም ትዕዛዝ ምራይትን ያለመውሰድን እነዚህ የተመሳሰሉትን ነገር ዘይቤያችንም ካስተካከልን በሽታው ልጅን አይችልም። ስለዚህ ጥንቃቄ እንድታደረግ ያስፈልጋል። አይናችን ቢጫ፣ ቆዳችን ቢጫ ቢሆንበት ሰዓት ይኸው በሽታ ነው ተብሎ ባህላዊ ህክምና መውሰድም ያባበሰዋል እንጂ የሚለውጠው ነገር የለም። ስለዚህ ወገኖች ሁልጊዜ አይናቸው ጉበት የያዘ ነው ነው ተብሎ ነው ወደ ህክምና ሄድ። ህክምና እንዳልኳችሁ በተለያየ አይነት እንደ በሽታው አይነት ህክምና ስለሚደረግ ይህንን ታደርጉ እንመክራለን። ቻናላችንን ሌሎች ሁሉ እንዲደርሳቸውን ይሄን እንዲያውቁ ሰብስክራይብ፣ ሼር እና ላይክ ማድረግ ተተባበሩ እየጠየቅን የዛሬው ያለን ይሄ ነው። እናቆየ